ዛሬ ማለት ሴቶቹ እና ወንዶቹ እንዴት እንዳሳቁኝ ማለት ነው። በአንድ በንኩል ወንዶቹ ተጣልተው ከዛ ደግሞ ወንዶቹ ሲጣሉ ሴቶቹ ያገላገለች። ከዛ ደግሞ መጨረሻ ላይ ሀይሚና ሶስ ይተጣሉ። የጉራጌ ሰርግና ይሁን የሙስሊም ሰርግ ይሁን የምን ሰርግ ይሁን አይደ አላውቅም፣ ለብቻ ለብቻ ነው የሚጨፈሩት፣ ወንድ ለብቻ ሴት ለብቻ ነው የሚጨፈረው። እና ያን ነገር ነው ያየውበት ማለት ነው። ሲቀጥል ዛሬ ማንንም ሊደግፍ አይደለም። ሀይሚ በመጀመሪያ የስራየዎች በጣም ደስ ብሎኛል፣ መታይሽ ሁሉን ነገር ሐሳብሽን ስሜትሽን ስለተገለሽ ደስ ብሎኛል። ደግሞ አምሮብሻል፣ ወፍረሻል ማሻላ ብለናል ማለት ነው። ከይን ያውጣሽ። ሁለት ነገር ከንግግሩ እንዳየው ተስፋ ያለው ንግግር ይመስላል። የሆነ ነገ ለብሩክ ዕድል ሰጥተው ይቅርታ እንደምታደርግለት እንባ እየተናነቃት ነው ያወራችው ማለት ነው። እና እኔ አሁን ላይ ፕራንክ ነው አይደለም፣ ለምን የእግዚአብሔርን ስም እየጠሩ እግዚአብሔርን ማርያምን እያሉ ነበር ሲያወሩ የነበረው። እንደምታዩት ሀይሜ ተናግራለች። ብዙ ነገር ያለውን ነገር ማንም ሰው ክብሬን እንዲነካ አልፈልግም፣ በክብሬ በቃ ያለችው ሁሉ ትክክል ነው። እኔ ትክክል አይደለም አላልኩም፣ ግን ለዛ ነገር ደግሞ ብሩኬ ይቅርታ ጠይቋል። ትልቁ ፖይንቱ ከአንድም አምስት ጊዜ ይቅርታ ጠይቋል ማለት ነው። ግን እኔ ምን እንደሆነ ሀይሜ እንደዚህ እልያ እንደዚህ ድርቅ ያደረጋት ምክንያት እኔ አላቅም፣ ወይ ሌላ ነገር ያየችባቸው ነገር ሊኖር ይችላል። አይዶኖ አላቅም። ሶሲና ብሩክ ላይ ማለት ነው። ግን ብሩክ እንደዛ የለመናት ብዙ ጊዜ ታቅስለፍ። ብሩክ ስታወራ ሀይሚ ቃላት ያጥራታል። በጣም በጣም የምትመርጥለት ሁሉ ቃል ያጥራታል። አዲስ አበባ የመኖሯ ምክንያቱ እንኳን ብሩክ ስላለ ነው ማለት ነው። እንደዛ ስላችሁ ደግሞ ብሩክ እንደዛ ስለሆነ እንደፈለገ ያድርግና ይቅርታ ያድርገ ይቅርታ ትቀበል አደለም ማለት አንዳንድ ጊዜ ምንድነው የምትወዱትና የምታፈቅሩት ሰው እያላችሁ አጠገባችሁ ምንም ነገር መቶ ለመቶ ቀላል ነው አይከብድም ማለት ነው። እና እኔ ያ ፕራንክ ብቻ ነው ብዬ አላስብም ማለት ነው። ወይ ሌላ ነገር ያየችባቸው ነገር፣ ወይ ጠረጠረችባቸው ሌላ ነገር ያየችባቸው ነገር ሊሆን ይችላል። እኔ ከህይወታቸው እወጣለሁ ግን ዳኒ እና ሶሲን አስታረቃለሁ። ለምን እኔ በአንቺ ምክንያት ተጣላው ምናምን እያለች ስሜን እያበላሸች ነው። እኔ ገረመኝ። አንቺና ሶሲም እኮ ያን ስራ አድርጓለች እኮ አደለ ሀይሚሻ፣ ያን ስራ ከብሩክ ከአንድ ላይ ፕራንክ ያደርገሻል ማለት ነው። አንቺ ለዳኒ እንደዚህ ያን ያህል እንደምታስብ ይሆን፣ ለምን ለብሩክ ኬስ ማሰብ ከበደሽ? ብሩክ ያለበትን ስሜት ለምንድን ነው ያልተረዳሹ? ለምንድን ነው ያላየሹ? ለምንድን ነው ያላገናዘብሹ? አንደኛ። ሁለተኛ ደግሞ ኦኬ፣ ዳኒ ዛሬ አራቱም ነው የመጡት ማለት ነው። እኔ አላቅ እኔ እንደሚመስልኝ ዳኒሌ የሚያየው የቋንቋ ጠቃቅም የእኔ ውድ ይሁን አለ አይደለ፣ አንድን ሴት ለማማለል ምናምን ወንድ ልጅ የሚጠቀመው ለምትወዱት ሰው የምትሰጡት አይነት ምልክት ነው። ሲያወራ የነበረው ሲያደርግ የነበረው በጣም እሷ ለዞም ተሳቃ ሁሉ ነበረ። እንትን ስትለው ሰላም እንኳን ሲላት በሴሪየስ ነው ግን አንቺ ጠርተሽኝ አልቀረም ብዬ ነው። በጣም የሆነ ለሀይሚ እንደ ተቆረቆረ አይነት ነበረ ሲያወራ የነበረው ዳኒ ማለት ነው። በጣም በጣም በጣም ሰወድሽ ኔ ውድ በጣም ሰወድሽ ኔድ። ምንድን ነው ምን አመጣው ይሄ? አንድ ሰው እኮ ከቡርጋ እኮ ተጣሉ ማለት ፋይል ዘጉ ማለት አይደለም ዳኒ እንዴ። ወይንስ አውቃችሁ ነው ነገሩን እያጋገላችሁ፣ ወይም ሀይሚ ላንተን ለመቅረብ ፈልገህ ነው እያሌለ ብሩክ ሲመጣ ሊያስታረቅ ሲመጣ ያሌለ ኃይለ ቃል እየተጠቀምክ ልጁን ወደ ሌላ ነገር ውስጥ ከተግ እሷም እንድታዝንበት የምታደርገው አሁን። የእውነት የምነግራችሁ ብሩክና ሀይሚ ሳይሆን ችግር እየፈጠሩ ያሉት ዳኒና ሶሴ ናቸው። ትልቅ ትልቅ ችግር እየፈጠሩ ያሉት ማለት ነው። እኔ ወይ ሶሴ ዳኒን አትወዱ እንደሚመስለኝ እንደተረዳሁት ከሆነ ሀይሚ ደግሞ በቃ እንደዛ ነገር ነው። ከዛ ሶሴ ደግሞ ብሩክን ትፈልጋለች። ከዛ አውቆ ለማገናኘት ዳኒ ደግሞ ሀይሚን የወደ ወደ የሆን አላውቅም ማለት ነው። እና ያው ታውቃለች፣ ጊዜ ሴቶች ወንዶች ኮምፕሌን ይደራረጋሉ። ያማርጣል እኮ ሶሴ በባህረ ቅብጥ ያለች ልጅናት ሀይሚ ደግሞ እርግጥ ያለች ልጅናት ምርጫ ውስጥ ለማስገባት ይፈልጋል። ለዛ ብለው ይሁን ነገሮችን እያጋጋሉ የሚሆን ነው አላውቅም። ሀይሚው ራሱ የሆነ ሳሌ ሳታስቡት ከሰማችሁ በቃ ከህይወቴ ውጭልኝ፣ አንቺ ነሽ ሁን ብለሽ እኔ እና እሱን ለማጣላት የምታደርገው በቃ ለምንድን ነው? ሁለተኛ ደግሞ ሶሲ ጋር ደውለሽ ኦኬ፣ ያው የብሩክን ማናገር አያስፈልግም። ሶሲ ስመጣ፣ ሶሲ ስትጠራ ብሩክን ይዛ የምመጣበት ምክንያት ምንድን ነው? ኦኬ፣ አንቺ ዳኒን ጠረቸው ቀጠር ሆነ አለሽ። ምንድን ነው ነገሩ? ወዴት እየሄደ ነው? ወዴትስ እያመራ ነው? ምንድን ነው ሀሳባችሁ? እቅዳችሁ እንዴ? ማርያምን እግዚአብሔርን እያላችሁ ማለት ነው። የሆነ ሳሌ ስትደባደሙ ደግሞ ሀይሚስ አውቋ ሁሉ አምጥቷት ነበረ። ፕራንክ ነው እንዳልን፣ ግራ ገባኝ። ትምላላችሁ? የእውነት ብሩክ የእውነት እልህ ይዞት ነበረ? ዳኒን ሲመታው የነበረው የእውነት እንዴ? አረ ተው ተው ተው ተው ተው ተው። የእውነት ለእናንተ እንኳን ያሳፍራል። ነገ ይህን ቪዲዮ ስታዩት እንዴ ምንድን ነበረ? ለሚያልፍ ቃል የማያልፍ ነገር አትናገር ይባላል። ቀኑ ያልፋል፣ ቃሉ ግን አያልፍም። አሁን በዚህ መሀል ላይ እንዲህ ስትጣሉ በጣም ያሉነ ያሉ ቃላት ተጠቅማችኋል፣ ስድብ መጥቷል። በቃ ሀይሚስ አንቺ አትወደጂው አትፈልጊው አይደለ፣ ከብሩክ ጋር መለየት የምትፈልጊው ከሆነ በእንደዚህ አይነት መንገድ አይደለም። ጮሽበት ሰድበሽውም አይደለም ግልጽ መብትሽ ነው። ካለ ፍላጎትሽ የሚሆን ነገር የለም። ግን ብሩኬን በግልጽ አስቀምጠሽ እኔ አልፈልግም፣ እንደዚህ እንደዚህ ነገር አይቼብሃለሁ፣ ለእኔ ኮንፊደንስ አይሰጠኝም እንደዚህ አይነት ነገር በቃ በጭሳሽ መብትሽ ነው። እንዳልሽው መጀመሪያ እንደተናገርሽው ሰው የራሱ ምርጫ አለው የራሱ አመለካከት አለው። አንቺ የምታይበት ሳይድ ሌላ ሰው ላያ ይችላል። አንቺ የምትገነዘብን አገነዛዘብ ሌላ ሰው ላያ አይችልም። በቃ አንቺ እንዳንቺ ነው የምትረጂው። አንቺ ተረዳዳሹ ነገር ለአንቺ ቀላል የሆነ ለእኛ ቀላል አይሉም። ለእኛ ቀላል የሆነ ደግሞ ለአንቺ ከባድ ሊሆን ይችላል። እና በቃ እንደዛ ነው የተረዳው። ታይም ቢላ ማለት ነው። እና እኛ በቃ ፕራንክ ነው ለምን አትረዳውም ስንላት አይ ፕራንክ የሚባል ነገር የለም። አልጋ ላይ መቀመጥ ያለብኝ እኔ ነኝ። እዛ ቦታ ላይ እንደዚ አይነት ነገር መስራት የነበረብኝ እኔ ነኝ። አይሆንም ፕራንክ የሚባል ነገር የለም። ክብሬን አስንቋ አለ የምትለው ይሄ እንደሱ አመለካከት ልክ ናት። በቃ ይለያያል ማለት ነገር ግን ለምትናገሩት ነገር ምናምን ትኮት ብትቆጠቡ ደስ ይለናል። ነገ ተመልሳችሁ ልትገናኙ ትችላላችሁ። ኒ የሚችኛ ሶሲቷት እሷ ድሩ በጥስጥስነት አሁን የበለጠ ባሰባት ማለት ነው። ለምንድን ነው ብሩኬስ የሰው እጅ ልጅ መጥቶ ተሳስቶ እንትን የሚላምን ቢባልስ ማለት ሀይሚሻዬ ደግሞ ተወደዋለች እኮ ብሩኬ በቃ ስርት የእውነት ተጣልቶ እንኳን ብሩኬ ነው የምትለው ማለት ነው። በቃ ብሩኬ ብሩኬ ነው የምትለው እኔ የገረመኝ ብሩክ እና ዳኒ ተጣልተው ማለት ነው። ከዛ ደግሞ ሀይሚና ሶሲ እየተጣሉ ማለት ነው። እነ ብሩክ ያገላግላል። አይ ሴቶቹ ተጋደሉ። በወንድ ነበር አሁን በወንድ የተጣላችሁ ነው የሚመስሉት። አይ ለማቅ ሰው ማለት እና በጣም ነው ያሳቂ ማለት። ሀይሚ ደግሞ በመሀል ሳቋ ሁሉ መቶ ነበር። ግን ብሩኬ ግን ይችላል። ፕራንክ ጊዜ ሰራ ማለት ነው። ሀይሚ ሀይሚ ሳቋ መቶ ነበር ሶሲን ስትደበድበት ትዝ ካለችው ማለት ግን ዳኒ እንትን ውዴ ምናምን ያለበት ምክንያት ነገ ይኬድበታል። ምን ፈልጎ እንደሆነ አይዶ ነው ቤተሰብ። ለምን ውዴ አልክ? ከዳኒ ከሚቢ ሁለት ቀን፣ ሶስት ቀን ነው ቪዲዮ የሰራችሁት ከሚካ። ከዛ በፊት አትተዋወቁ የምትተዋወቁ ሰዎች አይደላችሁም። ውዴ እኔ ውድ እንሄድ እንጂ እንዴ፣ ምንድን ነው ዋይ እሷ እንኳን አንድ ተሳስተ እንኳን ስምህም በምንም ነገር ዳኒ ዳኒ ነው፣ ሬስ ሲቆላመጥም ዳኒ ነው፣ ሙሉም ስምህም ዳኒ ነው፣ ዳኒ ነው እያለች የነበረ ማለት ነው። ግን ዳኒ ምን አስበህ ነው? ወይንስ ብሩክ እንዲቀና ማድረግህ ነው? እንደዚህ አይነት ነገር መስራትህ ይሄ ተገቢ ነው ብለህ ታስባለህ? ግን አረተው በቃ ይቅርታ ተቀባበሉ፣ ይቅርታ በቃ ጥሩ ነው። ግን ሀይሚ በሆነ ሳሊ ተሳስታን ብትሆን እኔ ስረጋጋ ደውልላለሁ ስፈልግ ብላለች።